ሰላም ጤና ይስጥልን ውድ ቻናላችን ተከታዮች እንዴት አላችሁ እያል ኤም ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል የምናስተምረው አማረኛ፣ እንግሊዘኛ ሂሳብ እና እንዲሁም ሌሎች የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥ ነው ስልክ በኢሞ በዋትሳፕ በቴሌግራም ሃሎ ይበሉን ይደውሉልን መማር መከታተል ይችላሉ ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት አላችሁ በእያላችሁበት ሰላማችሁ ይብዛያል ዛሬ ደግሞ የቃላት ምስረታን ይዘንላችሁ መጠናን ቃላትን እየጻፋችሁ ማን ተገጣጥመው ሲጻፉ ምን የሚል ትርጉም ይሰጡናል የሚለውን ነገር እያንዳንዳቸው እናያለን ማለት ነው ስለዚህ እነዚህን የመሰረት ያየናቸውን ቃላቶች እንዴት እንደምንጽፋቸው እንዴት ደግሞ አጋጣጥመን እንደምናነባቸው እናያለን ማለት ነው። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አድርሱልን። በአጭር ጊዜ አቀላጥፈን ማንበብ መጻፍ መማር እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትሳፕ በማንኛውም ሶሻል ሚዲያ ደውሉልን። ወደ ቃላት ምስረታችን ስንገባ ይቺ ማነች? ሸ ሸ። በሸ ቃል ስንመሰርት ይቺ ሸ፣ ይቺ ሚ ከመቤት ሶስተኛ ፊደል ሚ፣ ይቺ ደግሞ ከዘቤት ስድስተኛ ፊደል ዝ። በአንድ ላይ ሸ ሚ ዝ፣ ሸ ሚ ዝ፣ ሸሚዝ ብለን እናነባዋለን። ሸሚዝ ብለን እናነባዋለን ማለት ነው። ይህቺ ደግሞ ሻ ነች። ሻ ሻ ይቺ ደግሞ ከነቤት ስድስተኛ ፊደል ን። ይቺ ደግሞ ከጠቤት አራተኛ ፊደል ሻ ን ጣ። ሻንጣ ብለን እናነባዋለን። ሻንጣ አገጣጥሞ ለማንበብ ሌላ ነገር አንጨምርም። ያው ይቺ ሻ ይቺ ን ይቺ ጣ በአንድ ላይ አያይዘን ስማቸውን ስንጠራው ሻንጣ ምን ይሆናል ሻንጣ ይሆናል፣ ማለት ነው። እሺ፣ ይቺስ ቃ። እሺ፣ በቃ ደግሞ ቃል ስንመሰርት ይቺ ማናት? ከቀቤት አራተኛ ፊደል ቃ። ይቺ ደግሞ ር፣ ከረቤት ስድስተኛ ፊደል ር። ይቺ ያ፣ ከየቤት አራተኛ ፊደል። በአንድ ላይ ስናነባቸው ቃ፣ ር፣ ያ ቃ ያ ምን ይሆናል? ቃሪያ ቃሪያ ብለን እናነባዋለን ማለት ነው። ቃሪያ ብለን እናነባዋለን። እሺ ይቺ ደግሞ ሺ ናት። ከሸ ቤት ስድስተኛ ፊደል ከሸ የምትለየው ትንሽ ይቺ ከላይ ጠመም ያለ ወይም ደግሞ ሸፈፍ ያለ ነገር ከላይ አላት ማለት ነው ሺ። ስለዚህ በአንድ ላይ ቃል ስንመሰርትበት ይቺ ማን ናት? ሺ ይቺ ን ይቺ

ይቺ ስ በአንድ ላይ ምን ይሆናል? ፈ ረ ስ ፈረስ፣ ፈረስ፣ ፈረስ። እሺ፣ እቺስ? እቺ ደግሞ ቡ ነች፣ ቡ በቡ ቃል ስንመሰርት እቺ ማናት? ቡ ከበቤት ሁለተኛ ፊደል ቡ። እቺ ደግሞ ከነቤት አራተኛ ፊደል ና ብለን የምናነባት በአንድ ላይ ቡ ና ምን ይሆናል? ቡ ና ቡና። መስ የች ስማነች እች ደግሞ ሆ ነች ሆ። እስቲ በሆ ቃል ስመሰርት ሆ እች ቴ እች ል ሆ ቴ ል ምን ይሆናል? ሆቴል ሆቴል ሆቴል እሺ። ይች ስ ማን ነች? ይች ደግሞ አ ነች። አ በአ ቃል ስንመሰርት ይች ማናት? አ ይች ን ከነቤት ስድስተኛ ፊደል ን ይቺ በ ይች ሳ በአንድ ላይ ስናነበው ምን ይሆናል? አ ን በ ሳ አንበሳ አንበሳ እችስ እቺ ደግሞ ማነች ከደቤት መጨረሻዋ ዶ ብለን ምናነባት ዶ ቃል ስንመሰረትበት እቺ ዶ እች ደግሞ ከረቤት መጨረሻ ሮ ብለን ምናነባት ማን ብለን ሮ ባንድ ላይ ዶ ሮ ዶ ሮ ዶ ሮ ብለን እናነባት እሺ እች ማነች ጃነት በጃ ቃል ስንመሰረት ባት ጃ የጀ አራተኛ ፊደል ናት። ይቺ ጃ፣ ይቺ ረ፣ ይቺ ት ባንድ ላይ ምን ይሆናል? ጃ ረ ት ምን ሆነ? ጃርት፣ ጃርት ብለን እናነባዋለን ማለት ነው። እያንዳንዳቸው ስናነባቸው ፍጥን ብለን ደግሞ

ዶሮ ጃ ጃርት። እንደዚህ አድርገን በቀላሉ ማንበብ እንችላለን ማለት ነው። ከኛ የሚጠበቀው ፊደሎችን መዋቅ ነው ማለት ነው። ይቺ ማናት? ቡ ይቺ ና። እስኪ አየህ፣ ይዘን ጠርተን አናገጣጥመውም ብንለው እንኳን ይጋጥማል በራሱ ጊዜ። ው ቡ ና ቡ ና ቡና ይላል በራሱ ጊዜ ማለት ነው። ፊደሎችን ካወቅ ናቸው። ሸ ይች ሚ ይች ዝ ሸሚዝ። ስለዚህ ምን ሆነ? በራሱ ጊዜ ተገጣጠመ ማለት ነው። ይች ማነች? ይች ደግሞ ወነች። በወ ቃል ስንመሰርት ይች ማናት? ወ ይቺ ፍ በአንድ ላይ ወፍ ምን ብለን እናነባዋለን? ወፍ። ወፍ ብለን እናነባዋለን ማለት ነው። ወፍ። እሺ፣ ይቺስ ባ፣ ከበቤት አራተኛ ፊደል ባ። እስቲ ቃል ስንመሰረትበት እቺ ባ፣ እቺ ን፣ እቺ ክ፣ በአንድ ላይ ምን ብለን እናነባዋለን? ባንክ። ባንክ፣ ባንክ ብለን እናነባዋለን እቺስ ከከቤት ስንተኛ ፊደል ናት? ሰባተኛ ፊደል፣ ወይም ደግሞ ኮ ብለን የምናነባት ኮ። በኮ ቃል ስንመሰርት እቺ ማን ናት? ኮ። እቺስ ከ እቺ ብ- በአንድ ላይ ስናነባው ምን ይሆናል? ይሄ ኮከብ ኮከብ ይሆናል። ኮከብ በቀ ቃል ስንመሰርት እች እች፣ በ እች፣ ሮ ቀ በሮ ምን ይሆናል? ቀበሮ። በሮ በሮ። እችስ፣ እቺ ደግሞ ከመቤት ስድስተኛ ፊደል ም ብለን የምናነባት ናት። ማን ብለን ም ብለን ምናነባት ብለን ምናነባት ስለዚህ ይቺ ማናት? ም። ይቺ ላ፣ ከለቤት አራተኛ ፊደል ላ። ይቺ ደግሞ ከሰቤት ስድስተኛ ፊደል ስ። አንድ ላይ ም፣ ላ፣ ስ፣ ምላስ ብለን እናነባዋለን። ምላስ፣ ምላስ ብለን እናነባዋለን ማለት ነው። እሺ፣ ይቺስ? ይቺ ደግሞ ከበቤት ስንተኛ ፊደል ናት? ሶስተኛ ፊደል፣ ሶስተኛ ፊደል ቢ ብለን ነው የምናነባት። ቃል ስንመሰርትበት እቺ ቢ እቺ ሮ በአንድ ላይ ስናነባው ምን ይሆናል? ቢሮ ይው ቢ እቺ ከረቤት ሰባተኛ ፊደል በአንድ ላይ ስናነበው ቢሮ፣ ቢሮ ብለን እናነባዋለን። እቺ እቺ ደግሞ ሰናት። ሰ በሰ እስቲ ቃል ስንመሰርት እቺ ማናት? ሰ እቺ ው በአንድ ላይ ሰው ምን ይሆናል? ሰው ሰው ሰው ብለን እናነባዋለን ማለት ነው። ማን ብለን? ሰው ብለን እሺ። ይቺስ? ይቺ ደግሞ ከወቤት ስንተኛ ፊደል ናት? አራተኛ ፊደል። ማን ብለን እናነባታለን? ዋ ዋ። እስኪ በዋ ቃል ስንመሰርት ይች ማናት? ዋ ይቺ ን ይቺ ጫ ይቺ ከነቤት ስድስተኛ ፊደል። እቺ ደግሞ ከጨቤት አራተኛ ፊደል ናት። ባንድ ላይ ስናነበው ዋ ን ጫ ዋ ን ጫ ዋንጫ ብለን እናነበዋለን ማለት ነው። ማን ብለን ዋንጫ ብለን። እሺ እቺስ እቺ ደግሞ ሩ ናት። ማናት ሩ። በሩ ቃል ስንመሰርት እቺ ማናት ሩ። እቺ ጫ ከጨቤት እቺ ከረቤት ሁለተኛ ፊደል ሩ ብለን እናነባታለን። እቺ ደግሞ ከጨቤት አራተኛ ፊደል ጫ። በአንድ ላይ ሩ ጫ ምን ይሆናል? ሩጫ ሩጫ ብለን እናነባዋለን። እቺስ? ከ በከደሞ ቃል ስንመሰርት እቺ ማናት? ከ እቺ ተ እቺ ማ ከ ተ ማ ምን ሆነ? ከተማ ከተማ። እንደዚህ እያደረግን በቀላሉ ማንበብ ማንበብና መለማመድ እንችላለን ማለት ነው። ለምሳሌ ፊትን ለስናነባቸው ወ፣ ወፍ፣ ባ፣ ባንክ፣ ኮ፣ ኮከብ፣ ቀ፣ ቀበሮ፣ ም፣ ምላስ፣ ቢ፣ ቢሮ፣ ሰ፣ ሰው፣ ዋ፣ ዋንጫ ሩ ሩጫ ከከተማ እንደዚህ ያደረግነ ልዩነቱ ፈጠን ብለን ስናነበው እና ረጋ ብለን ስናነበው ልዩነት ያለው ስለሚመስልን ነው እንጂ ምንድን ነው ተመሳሳይ ነው ማለት ነው። ተመሳሳይ ነው። እንደዚህ ያደረግነ መለማመድ እንችላለን ማለት ነው። ፊደሎችን ምን ካልናቸው ካወቅናቸው በኋላ ፊደሎችን ካወቅናቸው በኋላ እቺ ማናት ከ፣ እቺ ተ፣ እቺ ማ ልክ እንደዚህ ትክክለኛ ስማቸውን ከጠራ ናቸው ለአገጣጥመን ለማንበብ ብለን ሳይሆን ስማቸውን ስንጠራው በራሱ ጊዜ ይገጣጠማል ማለት ነው። ይኸው ከተማ ይኸው ከተማ በራሱ ጊዜ ማለት ነው። ስለዚህ አገጣጥሞ ለማንበብ መጀመሪያ ፊደሎችን ማወቅ እንጂ ሌላ ምንም የሚያስቸግር ነገር የለውም ማለት ነው። ለዛሬ ዘንላቸው የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በአጭር ጊዜ አቀላጥፈን ማንበብ መጻፍ መማር እንፈልጋለን ለምትሉ በቴሌግራም በኢሞ በዋሳ በማንኛውም ሶሻል ሚዲያ ታች ቪዲዮ ስር ባስቀመጥነው ስልክ ደውሉልን። ለዛሬ ዘንድ የመጣን ይመስላል። በላ ጊዜ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ